ሰላም ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የጻምሮ የሀገር በቀል ህክምና ዩቲዩብ ቻናል ተከታታዮቻችን ግጽቦቻችን እንዴት ናችሁ እንደሰነበታችሁ በዛሬው ዕለት አዲስ ርዕሰ ጉዳይ ይዘን መተናል ተከታተሉ ርዕሰ ጉዳያችን የሸረሪት ህመም ብለን የምንጠራው ነው ይሄ ህመም በማህበረሰቡ ዘንድ በብዛት ምንጠቀምበት ስም ነው በሳይንሱ ደግሞ ስንሄድ ዞስተር ሄርፐስ ዞስተር የምንለው ነው ይህ በሽታ የሚመጣው በቫይረስ አማካኝነት ነው። ቫይረሱም ቫሪሴላ ዞስተር የሚባል ቫይረስ ነው። ይህ ቫይረስ ብዙ ጊዜ የፈንጣጣ በሽታንም ሊያመጣ የሚችል ቫይረስ ነው። በዚህ ቫይረስ አማካኝነት ነው ህመሙ ምንዳር ምልክቶቹም አንዴ ቫይረሱ ሰውነታችን ላይ ከደረሰ በኋላ ነርቭን ተከትሎ የህመም ስሜቶች ይመጣሉ። ምልክቶችንም ሳያሳይ የነርቭን ተከትሎ ህመሞች ሊመጡ ይችላሉ። በተለይ ደግሞ ቆዳችን ላይ የሚከሰት ስለሆነ ቆዳችን ላይ በጣም ደቃቅ የሆኑ ቀይ ቀያይ የሆኑ እብጠቶች እንዲሁም ደግሞ እነዛ እብጠቶች አንዳንዴ ውሃ ያዘለ እብጠትም እንደ ምልክት እናያለን። ከፍተኛ የሙቀት መጨመር ታማሚው ላይ ሊከሰት ይችላል። የውጋት ስሜቶችም እንደዚሁ ይታያሉ። ስለዚህ እንዲህ አይነት ምልክቶች ከታዩ ታማሚዎች አንዳንዴ ወደ የሚመለከተው የጤና ተቋም ሂደው ሕክምናውን ለማግኘት ይችላሉ። ግን ደግሞ በቫይረስ ስለሆነ የሚመጣው በሽታው ሕክምናው እጅግ በጣም ዘገምተኛ እና ውጤት በማምጣት ሂደት በኩል ብዙም አመርቂ ውጤቶችን ልናይ አንችልም በተለይ በዘመናዊ ሕክምና ይህ በሽታ በብዛት በባህላዊ ህክምና ወይም በሀገር በቀል ህክምና የሚታከም መሆኑን በዚሁ አጋጣሚ ማስገንዘብ እንፈልጋለን። በባህል ህክምና ወደ ባህል ህክምና ዘርፉ ስንመጣ ብዙ የእጽዋት ውጤቶችን በማዋሃድ በፓውደር መልክ ካዘጋጀን በኋላ ቫዝሊን እና እንዲሁም በቂቤም በቅቤም አማካኝነት በመለወስ ታማሚው ላይ በሚታዩ ምልክቶችን መቅባት ስንጀምር ወዲያውኑ ነው የሚጠፋው አስገራሚ ህክምና ነው እንዲህ እንዲህ አይነት ህክምናዎች ወደ ጤና ተቋማት ወደ ህክምና ተቋማት ወደ ዘመናዊ ህክምና ተቋማት ሂደን ብዙም ለውጥ አናይባቸውም በሀገር በቀል ህክምና ማክሲመም ይሄ ለውጥ በአንድ ቀን የህመም ስሜቱን በአንድ ቀን ማጥፋት ይቻላል ስለዚህ ይሄንን ህክምና የምትፈልጉ ታማሚዎች ወደ ማዕከላችን ጎራ ብላችሁ የህክምናውን ማግኘት እንደምትችሉ በዚሁ አጋጣሚ መናገር እንፈልጋለን። ወደ ማዕከላችን መጥተው ታክመው ፈውስን ካገኙ ታካሚዎች መካከል የተወሰኑትን የፎቶ ምስሎችን ለአድማጭ ተመልካቾቻችን እናሳያለን። ፎቶዎቹን አይተን እንመለሳለን። ምስሎች ከፎቶዎች ብዙ እንደተረዳችሁ ተስፋ እናደርጋለን። ስለዚህ ማዕከላችን እነዚህንና መሰል ህክምናዎችን ይሰጣል። እነዚህንና መሰል ህክምናዎችን ለማግኘት ብትፈልጉ ከዚህ በታች ባለው አድራሻችን በመጠቀም ወደ ማዕከላችን ጎራ ብላችሁ አገልግሎቱን ማግኘት እንደምትችሉ በዚሁ አጋጣሚ ማብሰር እንፈልጋለን። ይህንን ቪዲዮ ከወደዳችሁት ለወዳጅ ዘመድ ይደርስ ዘንድ ሼር እና ሰብስክራይብ ማድረግ እንዳትረሱ። ሼር ሰብስክራይብ ስላደረጋችሁ እናመሰግናለን።